ሰላም፣ ሰላም ውድ ቤተሰቦቻችን እንደት ናችሁ? ደህና ናችሁ ወይ? በጣም በዓል በሰላም አደረሳችሁ። በሰላም አደረሳል። እኛ እጅግ በጣም ደህና ነን። በጣም ደስ ብሎኛል። እንኳን ደስ አለሽ በሉኝ። እኔ ልናገር በጣም ተሳክቶልኛል። በቃ መኘሁት ነገር ሆኖልኛል። በጣም ደስ ብሎኛል። ውድ ባለቤቴን እንድታመሰግሙልኝ እና በጥብቅ አሳስባችኋለሁ ውድ ተመልካቾች። ማለት ብቻ ብዙም የምጨናነቅበት ነገር ነበረኝ። አሁን ግን ምንም ያጨናንቀኝ ነገር የለም። በጣም ደስተኛ ነኝ። ሁሉ ነገር ተሳክቶልኛል። እግዚአብሔር ይመስገን። በለተቀኗ በልደታ የልብ አሳቢ ሞልቶልኛል። ደስ ብሎኛል። ደስ ይበላችሁን። አንተም ደስ እንደሚላችሁ እርግጠኛ ነኝ። ትሰማላችሁ ከነሱ የተደሰጥኩበትን ምክንያት። እሺ ሰላም ጤና ይስጥልን። እየተወደዳችሁና እየተከበራችሁ ውድ ተመልካቾቻችን እንደምን አላችሁ? እግዚአብሔር ይመስገን እኛ እጅግ በጣም ደህና ነን። እንኳን ለግንቦት ልደታ አመታዊ በዓል በሰላም በጤና ደረሳችሁ ለማለት እንወዳለን። እንግዲህ በተለይ አማራ ክልል ላይ አድርሽኝ እያለን ብዙዎቻችሁ ምናልባት ታስታውሱታላችሁ ብዬ አስባለሁ። ሰብሰብ ብለን ከእህት ከወንድም ከዘመድ አዝማድ ጋር ከጓደኛ ጋር የምንገናኝበት ቀን ነው። ይሄ ቀን እና በጣም ደስ የሚል ቀን ነው። ይሄ አጋጣሚ ደግሞ እንግዲህ ለእኛም በጣም አሪፍ ቀን የሆነበት ቀን ነው ይሄ ምንድነው? መሲ በመግቢያዋ ለመግለጽ መግለጽ እንደሞከረችው እንግዲህ አሁን ዛሬ ያለነው አዲስ ቤት ላይ ነው እና ያው የእኛ ቤታችን በጣም ጠባብ ነበረ። ምናልባት ቪዲዮ ላይ ሰፊ ይመስላችሁ ነበር ይመስለኛል፣ ግን ሁለት ክፍል ነው እርግጥ የነበርነው። ሁለት ክፍል ቤት ነው። መጀመሪያ ላይ ስገባ አንድ ክፍል ነበረ። መሲ በምትመጣበት ሰዓት ደግሞ ያው ይህንን ሶፋ ስገዛ ስለማይበቃ አንዱ ክፍል ስለማይበቃ ጠባብ ስለሆነ ሁለት ክፍል ነበር ያዝኩት። ሁለት ክፍል ሆኖም ግን በጣም ያው እንጨናነቅ ነበረ። በተለይ አሁን ደግሞ መሲ ነፍሰ ጡር ስለሆነች ያው ውስጥ ሽንት ቤት ስለሌለው ቤቱም ጠባብ ስለሆነ በጣም ትጨናነቅ ነበርና እንግዲህ ብዙ ጊዜ ሴቶች ሲያረግዙ ወንድ ያው ያው ብዙ ጊዜ ወንድ አይቸገርም። ብዙ ጊዜ የሴቶች እንትና አድርጎ አይ የእነሱ እንትን ብቻ አድርጎ የሚተው አሉና፣ መሆን ግን የለበትም። ምክንያቱም ልጅ ሁለታችንም ፈልገን ነው ያረገዘችውና፣ ስታረግዝ ደግሞ በምችለው አቅሜ ከጎኗ መሆን አለብኝ። ስለዚህ ር ስላየዋት ለባለቤት የእሷ እንኳን ነፍሰ ጡር ሆና እየተቸገረች እንደዛ እያለች እኔ ደግሞ የእሷን ምቾት መረዳት አለብኝ ብዬ በማሰብ እንግዲህ ይሄን ፈረስ የሚያስጋልብ ቤት ሰርፕራይዝ አድርጌያታለሁ ማለት ነው። እና በጣም ደስ የሚለው የእውነት እኔ ራሱ እስካሁን የት ይዤ ነው ምንድን ነው አንድ ነገር ያው ካለፈው በኋላ ነው የሚላቸው። እርግጥ አንድ ነገር መናገር እፈልጋለሁ፣ በተመልካቾች በአድናቂዎች ፊት። ከዛ ቤት ረዥም ሰዓት የቆየውበት የራሴ የሆነ ምክንያት ነበረኝ። ይህም ምንድነው? ሰዎቹ ከእናት አባት በላይ ስለሆኑ የእውነት እንደፈለግኩ ቪዲዮ ሰርቼ እንደፈለኩ እንደራሴ በፈለግኩ ሰዓት ገብቼ በፈለግኩ ሰዓት ወጥቼ እንደ ራሴ እዛ ሳገባ እንኳ በቃ እንደ እናት አባት ሆኖ ነው የዳሩን እና የእነሱ ፍቅር ስለያዘ ነው የቆየሁት እንጂ እግዚአብሔር ይመስገን መጀመሪያ ላይ ስገባ ነው እንጂ በኋላ ያው ደህና እየሰራው ምን እያልኩኝ፣ የቤክራይ መክፈል አቀተኝም ነበረ። ያው ሀብታም ነኝ ባለንም የቤክራይ ለመክፈል ያው ሆን ነበር፣ እናንተን አድናቂዎችን ይዤ ማለት ነው እና እግዚአብሔር ይመስገን እንደዛ እየተሸጋገርኩ አልኖረም ነበር። ግን የእነሱ ፍቅር አዎ፣ የእነሱ ፍቅር ነው የያዘኝ። ያው ቅርብ እያለ ነው እንግዲህ እንጂ ያው ይከብዳል። ጥሩ እግዚአብሔር ይመስገን። እኔ ግን ከጎንደር ጀምሮ አዲስ አበባም ኦልሞስት ወደ አራት ነው አምስት ቦታ ተከራይቻለሁ። ተከራይ በጣም ነው በጣም ነው በጣም ደስ የሚል ቤት ላይ ነው የገባሁት። እንግዲህ ቤቱን አሳየን ካላችሁ ተንቀሳቅሰን እያንዳንዱን እንትን እናሳያቸዋለን። ምክንያቱም ከእናንተ ከተከታዮቻችን አድናቂዎቻችን የሚደበቅ ነገር ስለሌለ ያው እያንዳንዱ ቪሎጋችን በእናንተ ስር ስለሆነ ማለት ነው። እና እንዲያውም ቤት እየደቀቅን ልቀርጽ ዋልኩና አይ፣ ይቀርብኝ ብዬ ተውኩት ማለት ነው እንጂ እቃ እየጫነ ምናምን ምናምን ልቀርጸው ፈልጌ ነበረ። እና ዛሬ ለበእንደኛው እንግዲህ የልደ የልደታ በዓልን የልደታ ማርያም በዓልን አስመልክተን ነው። ሁለተኛው ደግሞ እንግዲህ እዚህ አዲስ ቤት ስንገባ ዝም ብለን ምንገባ እንዴ ነብሬ ምንሆነው ነው እንደዚህ አዲስ ቤት ሲገቡ እንደዚህ ለምን ሰርፕራይዝ አደረጉና ምናምን እንዳትሉ፣ ሁለቱን ምክንያት አድርገን በዓሉን በዚህ መልክ እያከበርነው ነው። እንግዲህ እንወዳቸዋለን፣ እናከብራቸዋለን። እንግዲህ የመሴት ደግሞ ምንተላለች ወደሱ ሰላም ሰላም። እንኳን አደረሳችሁ ለመቤታችን ለልደታ በዓል እንኳን በሰላም አደረሳችሁ። በአገር ውስጥ ያላችሁ ከውጭም ያላችሁ ውድ ዘመዶቻችን እንኳን በሰላም አደረሳችሁ እያልኩ ነው ነብር። ይሄም ደግሞ እንኳን በሰላም አደረሳችሁ። እንኳን አብረን እንደዚህ ዘና ፈታ ብለን ለመጫወት ለማለት እንኳን አበቃል። እኔ ሀሳቤ ተሳክቶልኛል ያለው በጣም ነበር ይህን ራሱ አስቤ ነበር። ያው እንግዲህ ከሚመጣ ከእናንተ ቢመጣ ብዬ ነው እንጂ እኔ ብቻ ብቻ ፍላጎቴ እንደዚህ ነው የነበር። እና በጣም ነው ደስ ያለኝ ዛሬ። ብቻ ለእኔ ለየት ያለ ቀን ነው። አመሰግናለሁ። እንግዲህ ያው በጣም ደስ የሚለው ማንኛውም ሰው የተሻለ ቦታ ወይም የተሻለ ቤት ላይ ሲገባ ደስ የማይለው ነገር የለም። እንግዲህ ምግብ ቀርቦ ብዙ ነገር አላወራም። እዚህጋ ደግሞ መስዬ የሰራች ዶሮ በመስራት አትታማም። መስዬ የሰራች ዶሮ አለ፣ እሱን ቀመስ እያደረግን አብረን በዓሉን እናከብራለን። ከወይኑ እየጠጣች ነው? አሁን ደግሞ እንግዲህ ወይኑ ጋር እንዴት ነው? እየተያየች ነው ምን ትላላችሁ?

ወንድም ቀምሳታለች። ሳት አለ። ስለዚህ ተመልካቾቻችን እንግዲህ ያው እየበላን ማውራት ስለማይችል መልሰን እንመጣለን።

ምን እናድርግ እንግዲህ፣ ሲመጡ ነው በደንብ አሪፍ እንጀራ ተጋግሪ ያለሽ

ግን ባህሪያችሁን ተንከባከቡ። የፈለጋችሁት ነገር እንዲሆንላችሁ ን ለነገሩ እንደ እኔ የዋህ የሆነ ባህሪ ናቸው። መልካም ሰው ያላሰባችሁት ነገር ሲሰጣችሁ እንግዲህ ተመልካቾች ያው ምግቡን ወይም አዱን በልተን ጨርሰናል። ያው ይህን ይመስላል። እጅግ በጣም ደስ ብሎናል። እንኳን አደርሳችሁ ብለናችኋል። እንግዲህ በአንድ ድንጋይ ሁለት ወፍ እንደሚባለው ሁለት ነገር ይዘን የመጣ ነው። ያው ቤቱን ደግሞ ምናልባት ተወሰነ ማሳየት ካለብን ይህን ይመስላል። እንግዲህ ወደ ውስጥ ምናምን ደግሞ በሌላ ጊዜ እናሳያችኋለን ማለት ነው። በጣም አሪፍ ነው። ስለዚህ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ እና የዛሬ አመት በሰላም በጤና ያድርሰን ያድርሳችሁ። በስደት ያላችሁ ለሀገራችሁ ያብቃችሁ። ሀገራችን ኢትዮጵያን ሰላም ያድርግልን። እንወዳችኋለን።